አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? አመሻሹን መደመጥ ያለባቸውን ወሳኝ ወሳኝ የሆኑ መረጃዎችን ይዘን የቀረብን ሲሆን ባንክ ላይ ያለ ገንዘብ እንዳይንቀሳቀስ መታገዱን አመሻሹን ሰምተናል። በምን ምክንያት የሚለውን ዝርዝር ወደ እናንተ እናደርሳለን። በሌላ በኩል መንግሥት አዲስ የውጭ ምንዛሬ አሰራር መዘርጋቱና ተግባራዊ ማድረጉ ተሰምቷል። ይህም አዲስ የውጭ ምንዛሬ አሰራር ምን ምን ጥቅም ይዟል እንመለከታለን። ከጣሪያና ግርግዳ ግብር ጋር ተያይዞ አመሻሹን የወጣ አንድ ሪፖርት አስነብቧል። የሪፖርቱን ሙሉ ዝርዝር ወደ እናንተ የምናደርስ ሲሆን በሌላ በኩል ለሕክምና ተገልጋዮች በሙሉ እጅግ በጣም አስደሳች የሆነ መረጃ አመሻሹን ወጥቷል። ይሄውም በነፃ ሕክምና ማግኘት የምትችሉበት አማራጭ ተዘጋጅቷል። ገደብ የተቀመጠ ስለሆነ ፈጥናችሁ ይህንን አገልግሎት መጠቀም ትችላላችሁ። በሌላ በኩል አዲስ ቤት እየተሰጠ ስለመሆኑና የጊዜ ገደብ መቀመጡንም ሰምተናል። የሁሉንም ዝርዝር እንዲሁም ሌሎች መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራል። እንግዲህ ክብራን ተመልካቾቼ በዛሬው ዕለት እጅግ መደመጥ ያለባቸው ወሳኝ የሆኑ መረጃዎች ናቸው። የሁሉንም ትኩስ መረጃ አንድ ላይ አጠር አድርገን ወደ እናንተ የምናደር ሲሆን በቅድሚያም እንግዲህ በዛሬ ሁለት በአዲስ አበባ ከተማ በመካሄድ ላይ ባሉ የልማት ፕሮጀክቶች ሳቢያ ከመኖሪያ ቤታቸው የተነሱ ከ4000 በላይ ዜጎች ምትክ ቤት እየተሰጣቸው ቢሆንም ከነዚህ ውስጥ 1350 የሚሆኑት የሽያጭ ውላቸውን እስካሁን ሳያጠናቀቁ መቆየታቸውን የአዲስ አበባ ቤቶች ልማት ኮርፖሬሽን አሳውቋል። ይህ ሁኔታ ኮርፖሬሽኑ ከፍተኛ የባንክ ወለድ እንዲከፍል ማስገደዱን የገለጸ ሲሆን ምትክ ቤት ተሰጥቷቸው የሽያጭ ውል ሳይፈጽሙ በአዲሶቹ ቤቶች ውስጥ የሚገኙ የልማት ተነሺዎች እስከ ግንቦት 30 ቀን 2017 ድረስ በአካል በመቅረብ የሽያጭ ውላቸውን እንዲያጠናቅቁ ጥሪ ቀርቧል። በተመሳሳይ መረጃ በአዲስ አበባ ከተማ የሚገኙ የጋራ መኖሪያ ቤቶችን ወይንም ኮንዶሚኒየም ቤቶችን አስገዳጅ በሆነ ሁኔታ ነዋሪዎች ብር አውጥተው እንዲያስቀቡ እየተደረገ መሆኑን መሰረት ሚዲያ አመሻሹን ያወጣው ሪፖርት አስታውቋል። መሰረት ሚዲያ የደረሰው መረጃ እንደሚጠቁመው በእያንዳንዱ ሳይቶች ነዋሪዎች በአንድ ብሎክ እስከ 220 ብር እንዲያዋጡ እየተገደዱ ነውም ብሏል። እንደ ምሳሌ ያክል ላፍቶ በመብራት ጆሞ ኮንዶሚኒየም መንግስት ነዋሪዎችን በመሰብሰብ ቀለም ለማስቀባት ከ8000 ብር እስከ 20000 ብር ድረስ ክፈሉ እያለ መሆኑ ታውቋልም ብለዋል። ህዝቡን አስጨንቀው ይዘዋል። ህዝቡም አንችልም ከየት እናመጣለን በልጆቻችን የምንተዳድርንን ጡረተኛ ምንን የወር ገቢያችን ያን ያክል አይደለም ብሎ ቢናገርም አንሰማም ማለታቸው የተገለጸ ሲሆን፣ አንድ ለሚዲያችን የተናገሩት ይላፍቱ ነዋሪ ይባስ ብሎ አንዲት ባለስልጣን በቅርቡ መታ የማይከፍሉትም መብራት ውሃ እቆርጣለሁ ብላ መዛቷን መናገራቸውን ከመሰረት ሚዲያ በኩል ያገኘነው መረጃ ያመላክታል። በሌላው መረጃችን ከጣሪያና ግርግዳ ግብር ጋር ተያይዞ በዛሬው እለት አመሻሹን አንድ ሪፖርት ይፋ ሆኗል። የከተማዋ ገቢ ሰብሳቢ ቢሮ የመገናኛ ብዙሃን ጠርቶ በሰጠው ማብራሪያ ላይ ባለፉት ዘጠኝ ወራት ሰራሁት ያለውን ዘርዝሯል። በተጠቀሰው ጊዜ ከገቢ ግብር ለመሰብሰብ ታቅዶ የነበረው 163.9 ቢሊዮን ብር እንደነበር ገልጾ ከዚህ ውስጥ የተሰበሰበው 160.9 ቢሊዮን ብር ነው ያሉት። ማብራሪያ የሰጡት የቢሮው የህዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ናቸው። ቢሮው ባለበት የ2017 የበጀት ዓመት 23.4 ቢሊዮን ብር ከከተማዋ ለመሰብሰብ ውጥን ይዞ ወደ ስራ እንደገባ የተናገሩት አቶ ሰውነት ተጨማሪ ገቢን ለመሰብሰብ የሚያስችል 14 የገቢ ርዕሶች መጨመራቸውን፣ ገቢ የሰበሰቡ መሆናቸውንም ጠቅሷል። ይህንን ስናደርግ ተጨማሪ የታክስ አይነቶችን እየጨመርነ ሳይሆን ከዚህ ቀደም ታክስ መክፈል ሲገባቸው የማይከፍሉ እንዲሁም አንሷቸው ሲከፍሉ የነበሩ ግብር ከፋዮች የሚጠበቅባቸውን እንዲከፍሉ በማድረግ ነውም ብለዋል። ለአብነትም በዚህ ዓመት ለተጨማሪ እሴት ታክስ መመዝገብ ሲኖርባቸው ያልተመዘገቡ በሞዴሎች ውስጥ የሚነግዱ ነጋዴዎች፣ ሉካንዳ ቤቶችና ሬስቶራንቶች ወደ ቫት በማስገባት የቫት ገቢን ከ812 ሚሊዮን ብር ወደ 1.7 ቢሊዮን ብር ማሳደግ ችለናልም ብለዋል። በሌላ በኩል ለቢሮ መክፈል የተገባቸው ግብር ላለ መክፈል የሚጠፉ በተለያየ መንገድ ግብርን ሲሰወሩ የነበሩ ግብር ከፋዮች ከፋይናንስ ኢንተለጀንስ አስተዳደር ጋር በመሆን እያደነ በማስከፈል ከ6 ቢሊዮን ብር በላይ መሰብሰቡንም ተናግረዋል። ስራቸውን በመጠቀም ከግብር ከፋዮች እጅ መንሻ መቀበልን ጨምሮ ወደ ሌብነት የገቡ 12 የገቢዎች ቢሮ አመራሮችና 121 የቢሮ ሰራተኞች ተጠያቂ ተደርገዋል ማለታቸውን የወጣው ሪፖርት አስነብቧል። በሌላ በኩል ከውጭ ምንዛሬ ጋር ተያይዞ አመሻሹን መንግሥት አዲስ የውጭ ምንዛሬ አሰራር መዘርጋቱ ተሰምቷል። አዲስ የውጭ ምንዛሬ አሰራር መዘርጋቱም ከውጭ የሚላክ የውጭ ምንዛሬ እንዲጨምር በማድረግ የሀገራችንን የውጭ ምንዛሬ ክምችት እንዲጨምር ማስቻሉ ተገለጸ። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የ2017 የዘጠኝ ወራት አፈጻጸም ግምገማ መካሄድም ጀምሯል። በመካሄድ ላይ ያለው የማክሮ ኢኮኖሚ ሪፎርም እርምጃ ወቅታዊ መረጃ የቀረበ ሲሆን የኢትዮጵያ የማክሮ ኢኮኖሚ ሪፎርም መርሃ ግብር የተረጋጋ ሆኖ የቁጠባና የኢንቨስትመንት ዕድገት ማሳየቱ ተጠቅሷል። በዚህም የተነሳ አዲስ የውጭ ምንዛሬ አሰራር መዘርጋቱ ከውጭ የሚላክ የውጭ ምንዛሬና ክምችት እንዲጨምር ማስቻሉ ነው የተጠቆመው። ሌላው መረጃችን ባላማጣ ሆስፒታል ላለፉት አምስት ዓመታት በጀት እንዳልተመደበና በባንክ ያለው ገንዘብ እንዳይንቀሳቀስ መታገዱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ አስታውቋል። የኮሚሽኑ በትግራይ ክልል ወደ ቀድሞ የመኖሪያ አካባቢዎች እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮች የሰብአዊ መብት አያያዝ ላይ የተከናወነ የክትትል ሪፖርት ይፋ አድርጓል። በሪፖርቱም የሀገር ውስጥ ተፈናቃዮች እንዲመለሱ በሚደረጉባቸው አካባቢዎች በጦርነት የወደሙ የጤና፣ የትምህርትና ሌሎች አስፈላጊ ማህበራዊ አገልግሎቶችና መሰረተ ልማቶች መሟላታቸውና አገልግሎት ለመስጠት በሚችሉበት ሁኔታ ላይ መሆናቸውን መረጋገጥ አለበትም ብሏል። ከዚህ መካከል አንዱ ያላመጣ ሆስፒታል መሆኑን ኢሰማኮ በሪፖርቱ የገለጸ ሲሆን ሆስፒታሉ ከድንገተኛ ሕክምናና የወሊድ አገልግሎት ውጭ ሌሎች አገልግሎቶችን መስጠት ያልጀመረ መሆኑንም ገልጿል። ተመላሾች መደበኛ የመንግስት አገልግሎቶችን ጨምሮ የጤና የትምህርትና ሌሎች ማህበራዊ አገልግሎቶችን በተሻለ ሁኔታ እንዲያገኙ ለማድረግ ጉዳት የደረሰባቸውን ተቋማት መልሶ ማቋቋም እንዲቻል መጠየቁን አመሻሹን የወጣው ሪፖርቱ አስነብበዋል። በሌላ በኩል በአዲስ አበባ ከተማ እንዲሁም በዙሪያዋ የሚገኙ የማህበረሰብ ክፍሎችን ተጠቃሚ የሚያደርግ ነጻ የህክምና አገልግሎት መስጠት መጀመሩን በዛሬው ዕለት አስታውቋል። ይህም ነጻ አገልግሎት መጋቢት 28 ቀን የጀመረ ሲሆን እስከ ሚያዝያ 10 ቀን 2017 ድረስ እንደሚቆይ የቤተ ክርስቲያኗ ፕሬዝዳንት ፓስተር ታደሰ ለአህዱ ተናግረዋል። በተለይ የዓይን ሞራ ግርዶሽ ሕክምና፣ የጥርስ ሕክምና ማጠብ፣ መሙላትና መንቀል በነጻ አገልግሎት እየተሰጠ እንደሚገኝ እንዲሁም ተላላፊ ያልሆኑ እንደ ደም ግፊት፣ የስኳር መጠን መለካትና የመሳሰሉ እንዲሁም ጤናማ እናኗር ዘይቤን በተመለከተ በባለሙያ የሚሰጥ የምክር አገልግሎትን ጨምሮ ነጻ አገልግሎት መስጠት ላይ እንደሚገኝን በዚህም የተነሳ ማህበረሰቡ ይህን እድል እንዲጠቀም መጋቢት 28 ቀን እስከ ሚያዝያ 10 ቀን ከቅዳሜ ውጭ ዘወትር በስራ ሰዓት ከ2 ሰዓት ተኩል እስከ ምሽቱ 11 ሰዓት ድረስ አገልግሎት እየተሰጠ እንደሚገኝ አንስተው በኢትዮጵያ የሚገኙ የማህበረሰብ ክፍሎች ሁሉም ይህን እድል እንዲጠቀሙ መልእክት ማስተላለፉን መረጃ ያመላክታል። መደመጥ ያለባቸው ወሳኝ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።